ሰላም እንዴት ናችሁ? እንኳን ወደ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድጀምሩ ጠይቃችኋለሁ። ዛሬ ስለፊታችን ፊታችን እናወራለን። ኤሌጋን ሴቶች ለፊታቸው ቆዳ እንክብካቤ ትልቅ ትኩረት ይሰጣሉ። እያንዳንዷ ከራስ ጸጉራችን እስከ እግር ጥፍራችን የምናደርጋት ነገር ለገጽታችን ቫልዩ አላት። ለገጽታችን በትልቁ ለውጥ ማምጣት ከሚችሉ ነገሮች አንዱ የፊታችን ቆዳ ውበት ነው። ቆንጆ የሚያብረቀርቅ ቆዳ ለማግኘት እየፈለጋችሁ እንደሆነ አስባለሁ። የፊት ቆዳ ጥራት አብዛኛውን ሰው እንደሚያሳስብ እረዳለሁ። ከዚህ በላይ አትጨነቁ፣ ምክንያቱም ዛሬ በዚህ ቪዲዮ ፊታችን ቆንጆ የሚያደርግ ያለ እድሜ የሚመጣን መጨማደድ የሚያስወግድ ሽፍታን የሚያጠፋና ኮላጅን እንዲፈጠር የሚረዳ በተጨማሪ የሰውነት አካላት ጠንካራና ጤናማ ሆነው እንዲሰሩ የሚያግዝ በጣም አነስተኛ ወጪ የሚጠይቅ አስማታዊ መጠጥ ላካፍላችሁ ነው። ለሰውነታችን ጥሩ ምግብ ስንመገብ ከቆዳ ጤንነት በተጨማሪ ለጤንነታችን በጣም ወሳኝ ናቸው። ሰው የሚበላውን ይመስላል ይባላል። የቆዳችን የጤናችን ፈውስ የሚጀምረው ከውስጥ ነው። ይህንን በደንብ እንድትረዱ ትፈልጋለሁ። ምክንያቱም ለጤንነታችሁና ለደህንነታችሁ በጣም አስፈላጊ ስለሆኑ እነዚህን ሱፐር ፉዶች በአጭሩ ከነጥቅማቸውና እንዴት መጠቀም እንዳለባቸው አጋራቸዋል አቀርባለሁ በእርግጥ ይሄ የምነግራችሁ ብቻ አይደለም፣ አንታ ኤጂንግ ውህድ ሌሎች መፍትሄዎችም አሉ። በዚህ ቪዲዮ ስለሚረዝም በሌሎች ቀጣይ ክፍሎች እንመለከታለን። በመጀመሪያ የምናየው ቀይ ስር ነው። ቀይ ስር ደምን ለማጥራት ይረዳል። ቆዳን ከመቼውም ጊዜ በላይ እንዲበራ፣ የእርጅና ምልክቶችን ያስወግዳል። ፍሪ ራዲካልስን ለመዋጋት ምርጥ መሳሪያ በሆኑ በአንቲ ኦክሲዳንት የበለጸገ ነው። ቀይ ስር አንቲ ኢንፍላማቶሪ ጥቅሞች ስላሉት ለቅባታማ ለብጉር ተጋላጭ ቆዳ በጣም ውጤታማ ያደርገዋል። ቀይ ስር የላላ ቆዳን ለማጥበቅ ይረዳል። በቫይታሚን ኤ የበለጸገ ነው። ቆዳችሁን ጠንካራ፣ ጤናማ ሆኖ እንዲቆይ የሚያደርጉ ሴሎችንም ያነቃቃል። በሁለተኛ ደረጃ የምናየው ካሮትን ነው። ለቆዳው እጅግ በጣም ብዙ ንጥረ ነገሮችን ከያዙ ምግቦች አንዱ ነው። በአንቲኦክሲዳንት የበለጸገ ሲሆን የቆዳ መጨማደድን ለመከላከል ይረዳል። ካሮት ብዙ ፖታሲየም ስላለው እንደ ሞይስቸራይዝ ማድረጊያ ሆኖ ያገለግላል። ይህም ለቆዳችን አስፈላጊውን ምግብ ይሰጣል። የካሮት ጭማቂ ጠባሳዎችንና ነጠብጣቦችን ከፊታችሁ ላይ ለማስወገድ ይረዳል። መርዛማ ንጥረ ነገሮችን ከቆዳ ላይ ለማስወገድ ይጠቅማል። ይህም ቆዳችን እንዲያበራ ያደርገዋል። ካሮት የውሃ መጠንን ለመጨመር ወይም ዲሃይድሬሽንን ለመከላከል ይጠቅማል። ይህም ቆዳችን ለስላሳና ያማረ እንዲሆን ያደርጋል። ሶስተኛ ዝንጅብል ዝንጅብል የእርጅናን ምልክቶች የሚከላከሉ አርባ አንቲኦክሲዳንት ውህዶችን ይዟል። መርዛማ ንጥረ ነገሮችን በማስወገድና የደም ዝውውርን በማነቃቃት የቆዳን ገጽታ ያሻሽላል። ይህም ለቆዳ ተጨማሪ ንጥረ ነገሮችን ይሰጣል። በዝንጅብል ውስጥ ያሉት አንቲኦክሲዳንቶች ቆዳን ወጣት ሆኖ እንዲታይ ያደርጉታል። ዝንጅብል ከሰውነታችን ቶክሲክ የሆኑ ነገሮችን ለማስወገድ ና ለብለድ ሰርኩሌሽን ይጠቅማል። ቆዳ ንጹህ፣ ለስላሳ ና ከብልሽት የጸዳ እንዲሆን ያደርጋል። ቆዳን ያነቃቃል፣ ያበረታታል። ብጉር የሚያስከትሉ ባክቴሪያዎችን በመግደል የብጉር መፈጠር መፈጠርና መከሰትን ስለሚቀንስ ብጉርን ለመዋጋት ምርጥ ተፈጥሯዊ መሳሪያ ነው። አራተኛ አፕል አፕል በቫይታሚን ሲ የበለጸገ ነው። ኮላጅን ምርትን ያበረታታል። ይህም ቆዳችን ጥብቅ ያለና ወጣትነት እንዲኖረው ያደርጋል። ጥቋቁር ነጠብጣቦችንና ያልተስተካከለ የቆዳ ቀለምን ወይም ሃይፐር ፒግመንቴሽንን ለመቀነስ ይረዳል። አፕል በውስጡ ብዙ ውሃ ይዟል፣ ይህም ቆዳችን እርጥበት እንዲኖረውና ብሩህ እንዲሆን ያደርጋል። አፕል በአንቲ ኦክሲዳንቶች የበለጸገ ነው፣ እነዚህም ፍሪ ራዲካልስን ይዋጋሉ፣ ቆዳችንን በእርጅና በፀሐይና በአየር ብክለት ከሚመጣ ጉዳት ይከላከላሉ። አፕል ውስጥ የሚገኙት መለስተኛ አሲዶች እንደ ማሊስ አሲድ የሞቱ የቆዳ ሴሎችን በቀ ደስታ ያስወግዳሉ። ይህም ለስላሳና ብሩህ የፊት ገጽታን ይሰጠናል። የቆዳችንን የቅባት መጠን ለማመጣጠንና የብጉር መከሰትን ለመከላከል ይረዳል። አምስተኛ ሎሚ። ሎሚ የፒኤች መጠንን ለማስተካከል ይረዳል። በሰውነት ውስጥ ያለውን የአሲድ መጠን ያስተካክላል። የሎሚ ጭማቂ ተፈጥሯዊ ጸረ ባክቴሪያ ነው። ሎሚ መጠጣት ጎጂ ባክቴሪያዎችን ወይም መርዛማ ንጥረ ነገሮችን ከደም ውስጥ ያስወግዳል። ይህም ቆዳን ለማጥራትና ለመጠበቅ ይረዳል። ከፍተኛ የቫይታሚን ሲ ይዘት ስላለው ጥቋቁር ነጠብጣቦችንና ሃይፐር ፊግመንቴሽንን ይከላከላል። በሎሚ ውስጥ ያለው ቫይታሚን ሲ የተጎዱ የቆዳ ሴሎችን ለመጠገን ይረዳል ድም ጊዜ ውስጥ ስማይል ላይኖችን እና ከአይን ስር ያለውን እብጠት ወይም መሸብሸብ ለማሻሻል ይረዳል። መርዛማ ንጥረ ነገሮችን ያስወግዳል እና የኤንዛይም እንቅስቃሴን ያሻሽላል። በመጨረሻም በሎሚ ውስጥ ያለው ቫይታሚን ሲ በሰውነታችን ውስጥ ኮላጅን እንዲፈጠር ይረዳል። ፊታቹ ቆንጆና ጤናማ ሆኖ እንዲታይ የሚያደርገው ዋናው ነገር ይሄ ነው። ስድስተኛ ሮዝ ሂማሊያን ጨው። ይህ ጨው እስከ 84 የሚደርሱ የተለያዩ ጥቃቅን ማዕድናትን ይዟል። የሂማሊያ ጨው መጠጣት የሰውነት የፔች መጠን ለማስተካከል ይረዳል፣ መርዛማ ንጥረ ነገሮችን ያስወግዳል፣ የቆዳ ድርቀትን ይከላከላል። በሳይንሳዊ አነጋገር በንጹህ ጨው ውስጥ ያሉት አሉታዊ አስተዋጽኦ ያላቸው አይረን እና ጥቃቅን ማዕድናት ወደ ሴሎች ውስጥ ገብተው መርዛማ ንጥረ ነገሮችን ከነሱ ያስወግዳል። የምግብ መፈጨት ሂደት የሚጀምረው በአፍ ውስጥ ሲሆን የሂማሊያ ጨው ካርቦሃይድሬትን ለመፍጨት የሚረዳ ኢንዛይም የሆነውን አሜላሴንን የሚያመነጩ የምራቅ እጢዎችን ለማነቃቃት ይረዳል። በሆድ ውስጥ ደግሞ ሃይድሮክሎሪክ አሲድ እና ፕሮቲንን የሚፈጭ ኢንዛይም ያነቃቃል። ይህም ምግብን የበለጠ ለማፍረስ ይረዳል። ይሄም ጤናማ አንጀት እንዲኖረን ይረዳል። ጤናማ አንጀት መኖሩ እጅግ በጣም አስፈላጊ ነው፣ ምክንያቱም ቆሻሻ አንጀት ብዙ የቆዳ ችግሮችን ስለሚያስከትል። አሁን ስለ ንጥረ ነገሮቹ አዘገጃጀት ስንነጋገር በመጀመሪያ ብሊንደር ያስፈልጋቸዋል። ግማሽ ኩባያ ውሃ፣ አንድ ካሮት፣ ግማሽ ቀይ ስር፣ ግማሽ አፕል፣ አንድ ሎሚ ጭማቂ፣ አንድ አራተኛ ዝንጅብልና ትንሽ ሮዝ ሂማሊያን ጨው ትጠቀማላችሁ። ይህንን በፍጥነት ለማቀላቀል እንዲረዳ ቀይ ስር ካሮቱንና አፕሉን ቆራርጣችሁ ፍጩት። ሩም ቴምፕሬቸር ምርጫችሁ ካልሆነ ትንሽ በረዶ እንድትጠቀሙ መክራችኋለሁ። ሁሉንም ግብዓቶች ማግኘት ካልቻላችሁ አፕልና ሂማሊያ ጨውን ማስቀረት ትችላላችሁ። ስትፈጩት ብዙ ፋይበር ስላለው አረፋ ይወጠዋል። በውስጡ ያለው ከፍተኛ ፋይበር የመጥገብ ስሜት ይሰጣል እና ክብደት ለመቀነስ ከፈ ከፈለጋችሁም ይህ መጠጥ አስደናቂ ነገሮችን ሊያደርግላችሁ ይችላል። ብዙ ፋይበር ስላለው የተወሰነ ፋይበር ለማጣራት ጨርቅ ወይም ሌላ ማጥለያ መጠቀም ትችላላችሁ። ክብደት መቀነስ የምትፈልጉ ከሆነ ግን እንዳትተው ትመክራለሁ። ይህ መጥፎ ኮሌስትሮልን ይቀንሳል። ለደም ቧንቧዎቻችሁና ለሰውነታችሁ ደህንነት ጤና ጥሩ ናቸው። ስለዚህ ይህንን አስማታዊ መጠጥ በማንኛውም ጊዜ በቀን ውስጥ በባዶ ሆድም ሆነ ከምግብ በኋላ መጠጣት ትችላላችሁ። አዎንታዊ ጥቅሞችን ታገኛላችሁ። ስለዚህ እያንዳንዱ ሰው ወንድ፣ ሴት፣ ወጣት ወይም አዛውንት ይህን ጤናማ አስማታዊ መጠጥ እንዲጠጡ ጋብዛችኋለሁ። እነዚህ ሱፐር ፉዶች ጤናማ እንድትሆኑ ብቻ ሳይሆን ቆዳችሁ እንዲበራም ያደርጋሉ። የአንድ ወር ቻሌንጅ ይሰጥቻቸዋለሁ። ለአንድ ወር ያክል በተከታታይ እየጠጣችሁ ሞክሩት እና መታችሁ ለውጡን በኮመንት አሳውቁኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይህም ቪዲዮ ከወደዳችሁት፣ ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳረሱ የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።